ጎሽ ጋሽዬ፣ የወንድምህ ይበቃኛል። ስለዚህ አልፈልግም፣ እንድታገባ አልፈልግም አለው። ለኤፍሬም ማለት ነው። ደግ ያደረግክ ጋሽዬ። ከዚህ በኋላ ለሚያገቡ ልጆች ማለት ነው፣ ሽምግልና እንዳትሄድ። እውነት ነው የምልህ ሽምግልና እንዳትሄድ። በአብርሃም ይብቃኝ ብለ ግግም ብለ ዝም ብለ ቁጭ ብለህ እንዳባት ማለት ነው፣ ተከብራ ኑረ። እውነት ነው የምልህ እነዚህ ልጆች አያኮሩም። እነዚህ ልጆች አፈርደቼ በልታቸው አሳድጋቸዋል። እነሱ ግን ያው እየተርመጠመጡብን ነው። ስለዚህ ጋሽዬ፣ ከዚህ በኋላ ሽምግልና እንዳትሄድ። አንተ ማነው መሄድ ያለበት? የፈረንጆ አባት ና የቤኒ አባት ይሄዱ፣ ሁለቱ ይሄዱ ማለት ነው። እውነቴ ነው የምላችሁ ውድ ቤተሰቦች፣ እኔ እኮ ያገባውን እኮ አየሁት፣ ያገባው አየሁት። ሌላ ደግሞ የወንድምህ ይበቃኛል። ትዳር እኮ ለእናንተ እቃቃ ጨዋታ ነው፣ እቃ እኮ ነው ለእናንተ እቃ ነው ብሎ እንግዲህ ለኤፍሬም ልክ ልኩ ነገረው። አይዞ ኤፍሬም፣ አይዞ ቡታጅራ ውስጥ ይኖራሉ። ና የቤኒ አባት፣ ና የፈረንጆ አባት፣ ሽምግልና ላከው። እውነቴ ነው የምልህ በቦርሳ ነው ወይዘ ምትጠፋዋላለው። አሰላሙ አሌይኩም ወረመቱላ ወበረካቱ ቡድና። የተከበራቸው የቻና ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። አቶ አያልቅበት እንግዲህ አብርሃምም እናቱን ይዞ መጥቶ ምን አለ መሰላችሁ፣ የእናቴ እጅ እንደዚህ ሆኖ የምታዩት እኛን የኔ እጅ ያማረው የእሷ እጅ እንደዚህ ስለሆነ ነው ብሎ እንግዲህ ተናገር። አው እውነት ለመናገር በጣም ቆፍጣና ጀግና እናት ናት። ምክንያቱም የስራ ሰው ስለሆነች ማለት ነው። አባቱም እንደዛ ፈርደች በልተው ነው ያሳደጓቸው። እና ይሄ ቅንቅናማ አብርሃም ግን ከድራማ አለም አልወጣም አለ። ሴትን ደግሞ ማስከተል አልተውም። ሴቶቹ ግዴታ ከኔጋ ይዞራሉ፣ አንጠልጥዬ ነው የምዞረው። እናንተ ጨጓራችሁ ካለቀ ይለቅ፣ እኔ ስለ እናንተ ምን አገባ እኔ ሰርቼ ቤተሰቦቼ ማስደሰት ብቻ ነው የምወደው። እውነት ለመናገር ቤተሰቦቹ ማንም ማስደሰት ይወዳል እወዳለሁ። ግን አቶ ያልቅበት ማለት ነው አብርሃም፣ የእኛ ጨጓራ እየላጥ ከንተማ እንደዚ አይነት ስራ እየሰራ እንድትኑር አንፈልግም። ተከብረ ኑር። እናትህና አባት ጥሩ ስራ እየሰሩ ነበረ። ደከመኝ ሰለቸኝ ሳይሉ አፈር ደቼ እየበሉ ነበር እናንተን ያሳደጓችሁ ማለት ነው። ማንም ያቃል። ጉታጀራ ውስጥ ስለ እናንተ ጉዳይ የማንንም እናትና አባት በጣም ለፍቶ ደክሞ መስዋዕትነት ከፍሎ ነው ያሳደገን። ስለዚህ የእኛ ጨጓራ ለምን ትልጣለህ? ለምንድን ነው ዘነዘና ግር የምታመጣብን ማለት ነው? እውነቴ ነው ምልህ እና አብርሃም፣ በነገራችን ላይ ለቤተሰቦቹ ያለው ቦታ እኮ ይለያል። ግን እዚህ ጋር የሚሰራውን ስራ ደግሞ ወይኔ በላቸው ጋይዝ፣ ወይኔ በላቸው። እውነቴ ነው ምላቸው እኔን ጨጓራ እንደጨረስከው ጨጓራህን ይለቅ። ሌላ ምን እላለሁ? ምንም አልልም። ግን አሳዘነችኝ ጋይስ። ለምን እንደሆነ ታውቃላችሁ? የእኔ እጅ እንደዚህ አምሮ የምታዩት የእናቴ እጅ እንደዚህ ሆኖ ነው ብሎ ሲናገር እናቱ አሳዘነችኝ። ለምን? በጣም ትለፋ ነበር እናቱ። በጣም ትሰራለች። ጀግና እናት ናት። ጎበዝ እናት ናት። ቆፍጣና እናት ናት ማለት ነው። በሰው ማት ጠብቅ እና በጣም በቃ ምን ልበላችሁ ምን ልበላችሁ? የሚሰራውም የማይሰራውም ድብን አድርጋ ስራውን ነው ምላችሁ። የማይሰራ ስላችሁ ይሄ ያፈነገጠ እንደዚህ ዘነዘናግሮች ያፈነገጠ ስራ እንዳይመስለ ስራ ምላችሁ በቃ ላ አደለ፣ ራሳችሁን ዝቅ አድርጋችሁ። እኛ አሁን ሽንድ ቤት እያጠብና አደለ፣ ራሳችን ዝቅ አድርገን፣ ያ ምንድን ነው ለማግኘት ለመለወጥ ነው። እና የእሱ ምናት በደንብ አድርጋ፣ እና አባቱም እንደዛ ያው አባቱ ከዚህ በፊት ራሱ ተናግረዋል፣ ባለባትሪው ይሉኝ ነበረ ብሎ እና በደንብ አድርገው ነበር። የስራ ሰው ነበሩ፣ ጀግና ነበረው። እንግዲህ ጀግና ሰው ከሰራ ደግሞ ጥሩ ደረጃ ይደርሳል። ጋይስ ጥሩ ደረጃ አብርሃም፣ አቶ ያልቅበት ደግሞ አንተ ቤት ሰርታ ሰራላቸው። ራሳቸው ቡታጅራ ውስጥ ቤት ሰርቶ ገነቡ። አዎ ጎበዞች እኮ ናቸው፣ እውነት እነ አቶ ያልቅበት። አንተ ደግሞ ማለት ነው አንተ ተንከሴስ ወይ ፎቅ ገንባላቸው፣ ወይም ደግሞ ይሄ ድራማ ተውልን እባክህ። የሮታ ቤተሰብም ፎቅ ገንባላቸው። ወይ ደግሞ ሩታ ይሄንን ድራማ ታቁም እንዴ! ለቤተሰቦቻችሁ ታ ለምንድ ነው እንት ማታቆሙላቸው? እንደዛ ከሆነ አዎ፣ ቤተሰብ ጋር መጣሁ እኮ ዛሬ። ደግሞ የጉድ ሀገር። አዎ ለምን አትሰሩም? እንደዛ ከሆነ ፎቅ ለምን አትገነቡላቸው? ምን ችግር አለው? ችግር የለውም እኮ እናንተ በሚሊዮን ቤት ነው የሚከፈላችሁ። ማሻላ ይጨምርላችሁ፣ ይባርክላችሁ። እውነቴን ነው የምላችሁ፣ ይባርክላችሁ። የሰው ዓይንም ጥሩ አይደለም። ገንዘባችሁ ቁጥር እየተሰደረገ ነበረ ባለፈው ሰብስክራይብ ሙለጭ አድርገው አነሱበት የሆነ ልጅ ሲቆጥር እና ውድ ቤተሰቦቼ ከዚህ በኋላ ጋሽዬ ማንም ያግባ ማንም ይዝረክረክ ማንም ጠልፎ ይጥፋ፣ እንግዲህ ሽምግልና አይሄድም። የምሬ ነው ምላቸው፣ እርማቸው አውጡ። ሽምግልና አይሄድም። ስለዚህ ጋሽዬን እንዳትሰድቡ፣ ብር ጀግና አባት እንዳትሄድ። እውነት ያገባውም እኮ አየሁት። በዛ ላይ ደግሞ ምን አለ መሰላችሁ ትዳር ቃቃ ነው የሚመስላችሁ? በቦርሳ ነው ወይ ዘመድ ጠፋ እያለው ነበረ ማለት ነው። እውነት በአብርሃም ይሄንን ናቅል ተማር የምር ቤተሰብ በአብርሃም ጋሽዬ ተማረዋል ማለት ነው። በቃ እመኑ ምርርርር ነው ያለው። ባይመራው ኖሮ ማለት ነው ያገባው እያገባውም እኮ አየሁት አየሁት አይልም ነበረ እመኑኝ። ጋሽዬ ምርር ብሎት የተ።

እና እውነት ለመናገር እኔ ራሱ እንድሄድ አልፈልግም ሽምግልና እና፣ ከዚህ በኋላ እንዳትሄድ አደራህን ጋሽዬ፣ እውነቴ ነው ምለ እንዴ፣ እንዳትሄድ። የራሳቸው ጉዳይ ነው፣ ከፈለጉ ጠልፎ ይጥፉ፣ ከፈለጉ ያግቡ፣ አይመለከተም። ዝም በላቸው ማለት ነው፣ ከፈለጉ ይብካኩ። እንዴ ነችና አብርሃም አላደል እንዴ ሚስት አባቱን ሄዶ ጓደኞቹን ይዞ ወንድሞን ይዞ ጋሽዬ ማለት ነው ይዞ ሄዶ ሽምግልና ሄዶ፣ ምንድነው ሽምግልና ነው ተላከ ከዛ የሲፈራረሙ ቀርቦ የሁለቱ ቤተሰብ ያሁሉ አድርጎ ዛሬ ላይ ሴት ያመጣብናል። እኔ ምለው ቤተሰብ ጥያቄ ልጠይቃችሁ። ባልና ሚስት ከተጋቡ በኋላ ከሌላ ሴት ጋር አይጨመርም ሲባል እሰማለሁ። ወይም ደግሞ ቪዲ አይደለም አይጨባበጥም ይባላል። እና አብርሃም ለምንድን ነው እንደዚህ የተበላሸብን? እናንተ የድሮ አብርሃም መልሱልን እባካችሁ፣ እውነት መልሱልን። ይሄ ተንቀሲስ ማለት ነው ደግሞ። አብርሃም በዙሪያ ያሉት ሰገጤዎቹን አስቁምልን፣ እውነት ያስቁምልን። እነዚህ መሀየሞች ማለት ነው። ምክንያቱም እንደን እያለ ማን ነው ያሰውየም እየሰደበን ነበረ ትላንትና ዛሬ መጥተዋል እንዴ ጋይስ ንገሩኝ እስኪ ባካችሁ መጥተዋል እንዴ? ዛሬ እኮ እኔ የእሱ ታምኔል ሳልጠቀም ቪዲዮ ብቻ እኮ ነው አስገብቼ ሙልጭ አድርግ ቢወጣው እናንተ ሙልጭ አደረጋችሁ። አንጀታ አንጀታችሁ ቅቤ ጠጥተዋል ማለት ነው። እኔም አንጀቴ ቅቤ ነው ጠጣ ከተሳደብኩ በኋላ እኔ እኮ በደንብ አድርጌ ከተሳደብኩ እኮ አንጀቴ ቅቤ ነው የሚጠጣ። እውነቴን ነው እምላችሁ እንዴ እኛ አሳድገን እኛ ባሳደግንበት እኛ እንዲለወጡ ባደረግንበት መልሰው መጥተው እኛ ላይ እኛ አፈር ብሎ አፈር ያስብላችሁ። እኛ ደግሞ እስከ ጥግ ድረስ እንነግራችኋለን። አለበለዚያ ተሰብስባችሁ ቁጭ በሉ። አይ ካላችሁ ደግሞ እስከ ጥግ ድረስ ነው የምንነግራችሁ። ምን አፋችሁ ተመልካች ላይ የሚያስከፍታችሁ አሁን ሰሞኑን ያቺ ዘነዘና እግር ምናለች? የእናንት ያንቺ የእናንተ ቤተሰብ ይፋ ለማድረግ ነው የእናንተ ቤተሰብ በሌላ ነገር እየተረዱኝ ስለሆነ እነሱን ለማሳወቅ ነው ብላ እኮ ተናግራለች። እንግዲህ ተመልከቱልን። በሌላ ነገር እየተረዱኝ ስለሆነ ብላ እኮ ተናግራለች እና እኛ በምን እንድንረዳድ እንደፈለገችም አውቀው ታሪክ የለም። ዋናው ግን መሸለጣችን ነው፣ እኛ መሳደባችን ነው። ተሳደቡ ቀጥሉበት። እኛ ዝሙት ማየት አንፈልግም። ስለዚህ ጀግኑ ጀግኖች የኔ ማሮች እውነት ነው። ምን ቆፍጣ እንበሉ በቃ እጅ እንዳሰጡ እንደዚህ ብለውም ለሚመጡ ሰዎች እስከ ጥግ ድረስ እነግራቸዋለን። ዝሙት የሚያስተዋወቁም ደግሞ ባጭር እናስቀራቸዋለን። አለቅ። አሁ እኔም ምላስ ያረዝማለሁ። እናንተ ምላሳችሁ አርዝሙ። ግን ምላሳችሁ የምታረዝሙት ማለት ነው ማለቴ በሰው ድንበር ማለፍ ሳይሆን በመጡበትን አሽሞድሙደን ቆንጥጠን ደብድበን ቀጥቅጠን መመለስ ነው፣ አለቀ። ይሄ ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ አብርሃምም ያው ሰርፕራይዛለሽ እያለት ነበረ ለእናቱ ለቤተሰቦቹን። እኮ ያስደስዳል እኮ ይሄ አብርሃም ማለት ነው። የምሬ ነው። ሙላቸው የተንገስ ያስደስዳል፣ ይጠብቃል። በቪዲዮ አያሳይም በቪዲዮ አያሳይም። አሁን አንዳንድ ቪዲዮ ነው እንደዚህ የሚያሳያችሁ እንጂ እኮ ብዙ ነገር ያደርጋል ግን አያሳይም ማለት ነው። እና ግን እኔ አሁን ምን እፈልጋለሁ መሰላችሁ? ለአማትህም እናትህ ናት። ስለዚህ የሁሉንም ቦታ ጠቅልላህ ያዝ። ምን ነው በእኛ ይመራላችሁ ልትሉ እውነትም እኮ እኛ እናንተም እኛ ማለት ነው። ምን አይነት ሰው ነን ግን? ስለ ሰውን የምንለው ምን ችግር አለው? የሚስቱ ቤተሰብ ምን ችግር አለው? አብርሃምና ሩታ ማለት ለምን ተመካከራቸው አታደርጉም ግን ተመካክራችሁ እኮ ነው የምታደርጉት ግን ማለት ነው። በዚህ ጊዜ እንደዚህ ለቤተሰቦች በዚህ ጊዜ ለቤተሰቦች ምናምን አትባባሉም፣ እንደ ባለና ሚስት ይባባላሉ ብዬ ነው። ወይኔ በላቸውን እኔ ምን አገባኝ በሰው ቤት እንትን እንዴ ነችና እውነት ምን አገባኝ። እኔ በእንደዚህ አይነት ነገር ተሳስቼ ነው ቤተሰቡ እውነት ተሳስቼ ነው። እና ያገባኝ በማይመለከተን ነገር መግባት አለብን ብዬ አላስብም። ግን አብርሃም አባትህ ተማረሁባል። አንተ ወስላታ፣ አንተ አመዳም ዱቄት የምትሆን ሰውዬ ማለት ነው እና እንትን ብሎ አባህል ተማሩ ባህል ሽምግልና ይካሄድለም። እንደው አቤል ሲያገባ እራሱ እንዳትሄድ ጋሽዬ እውነት አቤል እራሱ ሲያገባ እንዳትሄድ አደራህን ማለት ነው። እኔ ጋሽዬ ከሄደ አቤል ያገባ ቀን በቃ እውነቴ ነው የምላችሁ፣ ጨጓራዬ ነው የሚቀጥለው። ስለዚህ ለማንኛውም ሰላም ቤተሰብ